ኢትዮጵያ በምጣኔ ሀብቷ ላይ የተሟላ የማክሮ ኢኮኖሚ ማሻሻያ ካደረገች ወዲህ በተለያዩ ዘርፎች የታየው መነቃቃት በበጎ የሚታይ ነው። በተለይ ቀድሞ ላይ ለውጭ ባለሀብቶች ዝግ የነበሩ መስኮች ማሻሻያውን ተከትሎም ገበያ መር በሆነ መልኩ ክፍት መደረጋቸው በኢንቨስትመንቱ ዘርፍ ተስፋ ሰጭ ጅምሮች እንዲታዩ እድል ፈጥሯል። ከዚህ በተሻገረ ዘርፎቹ ፍላጎትና አቅርቦትን በማጣጣም በምጣኔ ሀብቱ ላይ ጉልህ ሚናም እንደሚኖራቸውም ታምኖበታል። ከዚህ በፊት ለማርኬት ኦፕን ያላረግናቸው ናቸው። ለውጭ ኢንቨስትመንት ኦፕን ያላረግናቸው መንግስት ይዞት የነበረ፣ አሁን ግን ደግሞ በሪፎርሙ ሀገሪቷ የከፈተቻቸው ኤሪያዎች እንዳነሳው የችርቻሮ ንግድን ተከትሎ አለና እነዚህ ኤሪያዎች እድል አላቸው። ትልቅ እድልን ይዞ ይመጣሉ። ተደራሽነትን ይዞ ይመጣሉ። አቅራቦት ማሳደግን ይዞ ይመጣሉ። ዋጋ ማረጋጋትን ይዞ ይመጣሉ። የዮን ዘንድ መንግስት የወሰደ የማክሮ ኢኮኖሚ ማሻሻያ አይነተኛ ሚና እንዳለውም ይጠቀሳል። በዋናነት በኢንቨስትመንቱ ዘርፍ የነበሩ አሳሪኮችና ፖሊሲዎችን ጥቅል ማሻሻያውን ማከል ባደረገ መልኩ እንዲከለሱ መደረጉ ደግሞ ዋነኛው መንስኤ ሆኗል። ኢንቨስትመንቱ ሊያግዙ ኢንቨስትመንቱን ሊደግፉ የሚችሉ በርካታ ሪፎርሞች ተሰርተዋል። አንዱ ለምሳሌ ብንወስድ አጠቃላይ የኢትዮጵያ ኢንቨስትመንትን ሕግ እንኳን በማሻሻል ረገድ የተወሰደው እርምጃ ነው። በተለይ ኢንቨስትመንት ሕጋችን ከዚህ በፊት የውጭ ባለሀብቶች የሚሳተፉበትን ኤሪያዎችን እንዲሁ ትንሽ ገደብ አድርጎት ቆይቶ ነበር። በተለይ ሪፎርሙን ተከትሎ ደግሞ የሕግ ማሻሻያ በመደረጉ በተለይ የሚሳተፉበት ኤሪያው በጣም የሰፋ ሆኗል ማለት ነው። በጥቅሉ በፋይናንሱ ዘርፍ የተደረጉ የህግ ማዕቀፎችና የፖሊሲ ማሻሻያዎች የተሳትፎ አማራጮችን ከማሳደጋቸውም በላይም የውጭ ባለሀብቱን በመሳቡ ረገድ መልካም እድል የሚፈጥሩ ናቸው። ከዚህ ውጭም ባለሀብቶች ወደ ተግባራዊ እንቅስቃሴ ሲገቡም የገበያ ማረጋጋትን ከመፍጠሩም በላይ አገሪቱ ምጣኔ ሀብት አበርክቶ የላቅ ነው። ከዚህ ባሻገር የኢትዮጵያ ኢንቨስትመንት ቦርድ ራሱ ደግሞ አጠቃላይ ለረጅም ጊዜ ዝግ የነበረውን የጅምላ ችርቻሮ እንዲሁም ደግሞ የገቢና የወጪ ንግድንም እንዲሁ እንደከፈተ ይታወቃል ማለት ነው። ከዚህ ባሻገር አጠቃላይ የፋይናንሻል ሴክተሩን ለመክፈት የተካሄደበት ሂደት፣ የልዩ ኢኮኖሚክ ዞን አዋጅ ማሻሻያ እና መሰል ጉዳዮችን ስናይ እነዚህ ሁሉ ድምር ውጤቶቻቸው አጠቃላይ የኢንቨስትመንት እንቅስቃሴውን የሚደግፉ በተለይ የውጭ ባለሀብቱ ወደ ኢትዮጵያ መጥቶ ገንዘቡን እንዲያፈስ መልካም እድል የሚፈጥሩ ናቸው ማለት ነው። የዋጋ ማረጋጋት፣ የዋጋ ንረት አሁን ከባድ ከባድ ችግር ነው ብለን የምናነሳ ነው። አንዳንድ ጊዜ የዋጋ ንረት ከአቅርቦትም የተነሳ የሚመጣ ነገር ነው። አንዳንድ ጊዜ ደግሞ ጥቂት ነጋዴዎች ገበያ ውስጥ ካሉ እነዛ ነጋዴዎች ደግሞ አርቲፊሻል የሚፈጥሩት ነገር ነው። ብዙ ነጋዴ ሲገባልን፣ ብዙ ሰፕላይ እንትንም ሲገባልን ይሄ የዋጋ መረጋጋት ይመጣልናል እና የትልቅ ኦፊታ ነው። በዛ በተጨማሪ ብዙ ነገሮች ይመጣሉ። ኢቨን የውጭ ምንዛሪን እንኳን እናገኛለን። እነዚህ ሰዎች ሲመጡ እድገትን ያስመዘግባል። ኢትዮጵያም ማሻሻውን ተከትሎ ዘርፉን ክፍት ካደረገች ወዲህ በነበሩት አጭር ጊዜያት ውስጥ ብቻ ለበርካታ የውጭ ባለ ሀብቶች በዚሁ ዘርፍ ፍቃድ መስጠት ችላለች። የጅምላ ችርቻሮ፣ ወጪና ገቢ ንግድ መከፈትን ተያይዞ ከተከፈተ በጣም ቅርብ ጊዜ ነው። ኦልሞስት ዓመት እንኳን አልሞላውም። ነገር ግን ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን አርባ ለሚሆኑ የውጭ ባለ ሀብቶች የኢንቨስትመንት ፍቃድ ሰጥቷል ማለት ነው። ሌሎችም በተመሳሳይ አግባብ ደግሞ ወደ ሰላሳ ስድስት አካባቢ ደግሞ የሚሆኑ ለባንክ ጽፈንላቸው ከባንክ አካባቢ የሚያስፈልገው ሚኒመም ካፒታል ኮንትሪቢሽን እንደዛው አሟልተው የሚመጡበት አግባብ አለ። ግን የተጨበጠ አርባ የሚሆን የኢንቨስትመንት ፍቃድ ግን ሰጥተናል ከተከፈተ በኋላ ሴክተሩ ብለን ልንወስደው እንችላለን። ይህ ሁነት በምጣኔ ሀብት ምሁራን በኩል በምንታ መልኩ የሚታይ ነው። አንድም የአገር ውስጥ ባለሀብቶች የተወዳዳሪነትን አቅም ይገዳደራል፣ ሁለትም አቅርቦትን በማስፋት የዋጋ መረጋጋትን ይፈጥራል በሚሉ ሁለት ሀሳቦች ታዲያ እንዲ ያሉ ስጋቶችና እድሎችን በተገቢው መንገድ ለማስተዳደርና ምጣኔ ሀብታዊ እንቅስቃሴውን ጤናማ ለማድረግ በተገቢው መንገድ ዘርፉን መምራት ትኩረት ሊሰጠው ይገባል የቀረበ ምክር ሀሳብ ነው። እኛ ጋር ያሉን ነጋዴዎች አቅማቸውን መገንባት አቅማቸውን መገንባት ስል ማሰልጠን ሊሆን ሊሆን ይችላል። የእውቀት የስኪል ሊሆን ይችላል። ፋይናንሻል ሊሆን ይችላል እና በዛ መገንባቱ ልክ ነው የሚሆነው። ሁለተኛ እነዛን የምንመራበት ፖሊሲ ህግ በደንብ መተግበር ይጠበቅብናል። በደንብ በላይኑ ውስጥ ነው መሄድ የሚጠበቅበት። ልክ በመጣው ቁጥር እኛም ራሳችንን ማዘጋጀት አለብን ማለት ነው። እነሱን ለመምራት መጥራት ብቻ ሳይሆን ዝግጁ ሆነን ልንጠብቃቸው በነሱ ልክ ከቴክኖሎጂውም ከምኑም ልክ በነሱ ልክ መሄድ ይጠበቅብናል።